የጉራጌ ዞን ግብርና መምሪያ ምክትልና የእንስሳትና አሳ ሀብት ዘርፍ ኃላፊ አቶ መሐመድ ሙደሲር በዞኑ እንስሳትን በሆርሞን የማድራትና የማዳቀል ዝርያ የማሻሻል ስራው ከተጀመረ አመታት ማስቆጠሩን ገልጸው ተግባሩ ከተጀመረበት ጊዜ አንስቶም አርሶ አደሩን በስፋት እያስጠቀመ ይገኛል ብለዋል። በዞኑ በዘንድሮ አመት በዝርያ ማሻሻል በተሻሻለ ኮርማና በመደበኛ ማዳቀል ስራ 32490 የዳልጋ ከብቶችን ዝርያ ለማሻሻል ግብ ተጥሎ ወደ ተግባር መገባቱን አንስተው ከዚህ ውስጥም 17487 ዝርያቸው ተሻሻሉ ጥጃዎችን አርሶ አደሩ እንዲያገኝ ታቅዶ እየተሰራ እንደሚገኝም ገልጸዋል። ከዚህ ውስጥም 17,487 ዝርያቸው ተሻሻሉ ጥጃዎች አርሶ አደራችን ያገኛል ብለን እቅድ ይዘናል። በመሆኑም የተግባሩ ዋና አላማ ምርትና ምርታማነትን ማሳደግ በመሆኑ በ2018 ዓ ም 87.5 ሚሊዮን ሊትር የወተት ምርት ለማግኘት መታቀዱንም አመላክተዋል። ወደ 87 ነጥብ አምስት ሚሊዮን ሊትር ወተት ምርት እናመርታለን ብለን ቅድ ይዘን እየሰራ ነው ያለ ነው ማለት ነው። ይሄ ስራ በአስራ አምስቱም መዋቅሮቻችን ላይ ነው የሚሰራው። በዘርፉ ለመከወን የታቀደውን ተግባር ከዳር ለማድረስ አስፈላጊውን የመኖ ዝግጅትና የጤና ክትትል በማድረግ የተሻለ የወተት ምርት ማግኘት እንደሚቻልም አቶ መሀመድ ገልጸዋል። የጉመር ወረዳ ዋና አስተዳዳሪ አቶ ደሳሌን ከድር በግብርናው ዘርፍ የአርሶ አደሩን ተጠቃሚነት ለማሳደግና ምርትና ምርታማነትን ለመጨመር በትኩረት እየተሰራ መሆኑንም አስታውቀዋል። ሁሉ የሚሰሩ ስራዎች አርሶ አደራችን እንዲጠቀም ነው። አርሶ አደራችሁ ሲጠቀም በቤተሰብ ደረጃ ያለው ነገር ቤተሰቡ ውስጥ ያለው ህይወት ይቀየራል። በአኗራሩም በአመጋገብም ባለባበስም፣ ኢኮኖሚካሊ ባለው አጠቃላይ እንቅስቃሴ ይቀየራል ና በተለይ አሁን በዝርያ ማሻሻል በቂ ወተት ከተገኘ ለአካባቢ ፍጆታ እንዲሁም ለቤተሰብ ፍጆታ ለገበያ የሚወጡ ተዋጮቹ በጣም መስፋት እየሄደ ነው የምናገኘው። የወረዳው ምክትል አስተዳዳሪ ና ግብርና ጽህፈት ቤት ኃላፊ አቶ ደገሙ አለሙ በበኩላቸው በ2018 ዓ ም በሶስቱም ዘርፍ ማለትም በሲንክሮናይዜሽን በመደበኛና ና በተሻሻሉ ኮርማዎች 5500 የዳልጋ ከብቶችን ዝርያ የማሻሻል ስራ ለመስራት መታቀዱን አውስተው በሩብ ዓመቱ በሶስቱም ዘርፍ 2400 የማዳቀል ና ዝርያ የማሻሻል ተግባር ተከናውነዋልም ብለዋል። ጠቅላይ በወረዳችን ካለው የእንስሳት ዘርፍ በተለይ የቀንድ ከብቶች ጋር መለከት ስልሳ አራት ፐርሰንቱ ዝርያው ማሻሻል የተቻለበት አግባብ አለ። የዚህ የተሻሻለ ዝርያ ፋይዳው ምንድን ነው ብለን ካሰብን ምርታማነቱ እያደገ በሄደ ቁጥር ደግሞ ተጨማሪ የሆኑ ይህም ምርት ሊያወጡ የሚችሉ ቴክኖሎጂዎች መጠቀም መቻል ያስፈልጋልና እንደ ወረዳ ቸምና የወተት ማቀነባበሪያ ህብረ ስራ ማህበር አደራጅተን የታሸጉ ወተቶችም ወደ ወረዳው ማህበረሰብ እንዲጠቀምና ከወረዳው አልፎ የዞኑን ኢኮኖሚ ማነቃቃት በሚችል መንገድ የትስር ተፈጥሮ ያለበት የዝርያ ማሻሻል ለማድረግ የዳልጋ ከብቶቻቸውን ይዘው የመጡ አርሶ አደሮች በሰጡት አስተያየትም ከዚያ ቀደም የተሻሻለ የከብት ዝርያ ተጠቃሚ እንደነበሩ ተናግረው የወተት ምርት በከፍተኛ ሁኔታ እንዳሳደገላቸውም አብራርተዋል። በጣም ጥሩ ነው። ሶስት ላም አንድ ላም እንደሚበልጥ እናውቀዋለን። ጤጃውም እድገት አለው። ይሄ ያመጣልን ጥሩ ነገር ይምጣለህ ብለን ምርቃት እያደረግን ነው። ቤት ላይ ሞልተን ቀንድ ከምንቆጥር የተሻሻለ አንድ ወይም ሁለት አርብተን ወተት በደንብ ብንጠቀም ይሻላል። በርካታም ሰዎች በዚህ ልክ ወስደዋል። አሁን ዛሬ በጣም ብዙ አርሶ አደር ነው የመጣው። ሳይ ከብቶች ያዳቀሉ ሰዎች በከብቶች የሚያገኙ ጥቅም በተጨባጭ ስላየሁ ይሄ ከእንዲህ አይነት ማዳቀል የተገኘ ውጤት ስለሆነ ዘንድሮ ይሄን ነገር ስንሰማ እኔ በእውነት ያሉኝ ከብቶቼን ይዤ ነው መጥቼ በዛ ለማዳቀል ጥረት አድርጊያለሁ። ሌሎችም የእነርሱን ተጠቃሚነት በማየት ወደዚሁ ተግባር መግባታቸውን አክለው ካስገኘላቸው ተጨባጭ ውጤት አኳያ መንግሥት ለዘርፉ የሰጠው ትኩረት አጠናክሮ ሊቀጥል ይገባልም ነው ያሉት። ዘንድሮም ከብቶቻቸውን በተባሉት ወቅት ይዘው በመገኘት ሆርሞን የተሰጣቸው ሲሆን ለማዳቀልም አስፈላጊውን ክትትል እንደሚያደርጉም ተናግረዋል።